በጌታ ስም አነበዋለሁ ትንቢተ ኢሳይያስ ምዕራፍ ሰላሳ ሰባት እንዲህም ሆነ ንጉሱ ሕዝቅያስ ይህን በሰማ ጊዜ ልብሱን ቀደደ ማቅም ለበሰ ወደ እግዚአብሔር ቤት ገባ የቤቱንም አዛዥ ኤልያቄምን ጸሐፊውንም ሳምናስን የካህናቱን ሽማግሌዎች ማቅ ለብሰው ወደ ነቢዩ ወደ አሞጽ ልጅ ወደ ኢሳይያስ ይሄዱ ዘንድ ላካቸው እነርሱም ሕዝቅያስ እንዲህ ይላል ይህ ቀን የመከራና የተግሣጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ የመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቄስን ቃል አምላክህ እግዚአብሔር ይሳማ እንደሆነ አምላክ እግዚአብሔር ስለሰማኸው ቃል ይገስጸው እንደሆነ፣ ስለዚህ ለቀረው ቅሬታ ጸልይ አሉት። እንዲሁ የንጉሱ የሕዝቅያስ ባሪያዎች ወደ ኢሳይያስ መጡ። ኢሳይያስም ለጌታችሁ፣ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማኸው ቃል አትፍራ። እነሆ በላዩ መንፈስን እሰዳለሁ፣ ወሬንም ይሰማል፣ ወደ ምድርም ይመለሳል፣ በምድሩም ሰይፍ እንዲወድቅ አድርጋለሁ በሉት አላቸው። ክብር ምስጋና ለአምላካችን እግዚአብሔር ይሁን። በዚህ ውስጥ ሁለት ነገሮችን እያየሁ ነበረ። እግዚአብሔር ነገስታቱ በሚሰደቡበት ሰዓት እኔ ተሰደብኩ አለ። ለምንድን ነው እንደዚህ የሚለው? በውኑ ሕዝቅያስ ራሱ ለእግዚአብሔር ታማኝ ሰው ነበረ? እውነት ለመናገር በደል የተገኘበትም ሰው ነው፣ ሞትም የሚገባው ሰው ነው። ብዙ ነገስታት እግዚአብሔርን በድለዋል። እነዛ ነገስታት ደግሞ አህዛብ ብቻ ሳይሆኑ እስራኤላውያን ናቸው የበደሉት። እግዚአብሔርን እናመልካለን የሚሉ ነገስታት እግዚአብሔርን በድለውታል። ነገር ግን ለእኔ ግርም ያለኝ እግዚአብሔር ለጠላት አሳልፈው አይሰጣችሁም። እግዚአብሔር የቱንም ያክል ብትበድሉት ለጠላት አሳልፈው አይሰጣችሁም። እናንተ ብትበድሉት እግዚአብሔር ለጠላት አሳልፈው አይሰጣችሁም። ለምን ከተባለ በእናንተ ላይ የተጠራ እግዚአብሔር አለ። በእናንተ ላይ የሚሰደብም የሚሞገስም የሚወደስም እግዚአብሔር ነው። ከተሰደበም እግዚአብሔር ነው የሚሰደበው። ከተወቀሰም እግዚአብሔር ነው የሚወቀሰው። ከተመሰገነም እግዚአብሔር ነው የሚመሰገነው። በአሶር እና በህዝቅያስ መካከል በተደረገው አለመግባባት አሶር የሰደበው ህዝቅያስን ሳይሆን እግዚአብሔርን እንጂ ህዝቅያስን አይደለም። የበለጠ እግዚአብሔር ጋር ድግፍ እንድንል፣ እንድንተማመነው፣ ልባችን እርግት እንዲል የሚያደርግ ቃል ነው። የፈለገ ቢሆን ልጆቻችን ሲያጠፉ የኔ ልጅ እንዲህ አያደረግም ነው የምንለው አይደለ? አጥፍቶ አለ ልጅ አጥፍቶ ለጠላት አሳልፈን አንሰጥም። ለጠላቶቻችን አሳልፈን ሳንሰጥ ልጃችንን በቤት እንቀጠ ተቀምጠዋለን እንጂ ማንም አሳልፈን አንሰጥም። እግዚአብሔር ደግሞ ከዚህ በላይ ታማኝ እና ለልጆቹ የሚጠነቀቅ አምላክ ነው። በቤቱ ይገስጽሃል። በቤቱ ያርምሃል። በቤቱ ይቆነጥጥሃል። በቤቱ ያስተካክልሃል። በጭራሽ ለራፋ ሲቄስ አሳልፎ አይሰጥህም። አንተ እግዚአብሔር የምታመልክ ሰው ሰውነ ጽንፍና ብታደርግም እግዚአብሔር ሆይ በፊቱ ጽንፍና አድርግ ያለው ብለህ በእግዚአብሔር ፊት የምትጸልና የምትንበረከክ የምታለቅስ ሰውነ ህዝቅያስ ሁ እንደ ሀገር መሪ ልብሱን ቀደደ። ልብሱን ቀደደ ተመሳጨ። ንጉስ ነው። ስልጣን አለው። አቅም አለው። እንደ ሀገር መሪ ነው። ሰራዊት አለው። ይነስም ይብዛም ሰናክሬምን የሚጎዳደርበት አቅም የራሱ የሆነ አለው። ግን እንዲህ አለ። ንጉሱ ወደ እግዚአብሔር ቤት ገባ። ንጉሱ ነቢያትን ፈለገ። ከሁለቱ መካከል ያለውን ግንኙነት በጣም ገርሞኛል። የሀገር መሪ ነው። የእርሱን ታማኝነት አየሁኝ። ኃጢአት ሰርቷል ወይ? አወይ ሰራ። ከዚህ በኋላ ኃጢአት ሰራ። ከዛ በፊት ኃጢአት ሰርቷል። ተውየው ከኃጢአት ስለነፃ አይደለም ጉዳዩ። ኃጢአት ስለነፃ ሳይሆን

እኛ የት ነው ያለነው ትላላችሁ? ሀገራችን የት ናት? አለማችን የት ናት ያለችው? ነገስታትን ወደ ማን መጸለይ ያለባቸው? ወደ ማን መጠጋት አለባቸው? ሀያላን ነገስታትን እርዱን ወደ ማለት መሄድ አለባቸው ወይስ ሀያል ወደሆነው ወደ ህያው እግዚአብሔር መንበርከክ ወደ ማነው መሄድ ያለባቸው? ግልጽ ያለ የእግዚአብሔር ቃል ይነግረናል። ትንቢተ ኢሳያስ ምዕራፍ 37 የሚነግረን ይህን ነው። ንጉሱ ጠላት መጣበት፣ ሀገርን የሚወር መጣ። ወደ ሄደ ድንበር ለመጠበቅ ወደ ድንበር መሳሪያውን ስሎ ሄደ? አልሄደ። ድንበር ለመጠበቅ የተለያዩ ሀገሮችን መሳሪያ እንዲያከማችሁለት አዘዘ? አላደረገ። ምንድን ነው ያደረገው? ወደ እግዚአብሔር ቤት ማቁን ቀዶ፣ ልብሱን ቀዶ፣ ጥቁር ለብሶ፣ እያዘነ እየጸለየ ወደ እግዚአብሔር ቤት ገባ። ይህ በህይወታችን ይሁንልን። ስናለቅስ ወደ እግዚአብሔር፣ ስንዘምርም ወደ እግዚአብሔር። መጮያ ሌላ የለንም፣ የምናለቅስበት ቦታ ሰጥቶታ ሌላ የለንም ይህን ነው የሚያስተምረን ጌታ ለዘላለም የተባረከ ይሁን እግዚአብሔር ተሰደብኩ አለ ማን የተሰደበው ህዝቅያስ ግን እግዚአብሔር ነው ተሰደብኩ ያለው ህዝቅያስስ ምን አደረገ ንጉስ ነው አዎ ንጉስ ነው ግን እንደ ካህናት ወደ ቤተ መቅደስ ገባ ግን ወደ እግዚአብሔር ቤት ገባ እግዚአብሔር ወደሚገኝበት ቦታ ገባ ወታደሮች ወዳሉበት ቦታ አይደለም የሄደው ወደ እግዚአብሔር ቤት ገባ የጦር አዛዦች ወዳሉበት አይደለም የሄደው ወደ እግዚአብሔር ቤት ገባ ጦሩን አላዘጋጀም ጦሩ በእግዚአብሔር ቤት እንደሆነ ያውቃል ጠላት እንደሆነ ጦሩ ያውቃል በእግዚአብሔር ቤት የሚገባው ነገር አደረገ ከዛ ምን አደረገ ከእኔ በበለጠ በሙሉ ጊዜ አገ አገልጋይነት እግዚአብሔርን የሚያገለግል የአሞስ ልጅ ኢሳይያስ የሚባል ነቢይ እያለ ከማን ከህዝቅያስ በበለጠ በእግዚአብሔር ፊት የሚያገለግል ህዝቅያስ በንግስና ሀገሩን ያገለግላል። ኢሳይያስ ደግሞ በትንቢት ሀገሩንና ህዝቡን እግዚአብሔርን ያገለግላል። ስለዚህ ተግባብተዋል። ንጉስ አለ፣ ነቢይም አለ። ስለዚህ ወደ ነቢዩ መልክተኛ ላከ። ነቢዩም ወደ እግዚአብሔር ጸለየ፣ መልሱንም ነገረው። ወዳጆች ይህንን በዘመናችን እንማር። እህቶችና ወንድሞቼ በእግዚአብሔር ፊት ያላችሁ ስልጣን ያላችሁ ሀብት ያላችሁ የተለያየ ጥያቄ ያለባችሁ በመስሪያ ቤታችሁ በቤታችሁ፣ በየትኛውም አካባቢ ጥያቄ ያለባችሁ ሰዎች መሳሪያ ለመሳል ሳይሆን ወደ እግዚአብሔር ፊት እንንበርከክ በእግዚአብሔር ፊት ማቅን ለብሰን ልብሳችንን ቀድደን በእግዚአብሔር ፊት እንንበርከት። ብስጭትም በእግዚአብሔር ፊት ያምራል፣ ሀዘንም በእግዚአብሔር ፊት ያምራል። የሚገርማችሁ ነገር ምስጋና ብቻ አይደለም። ምስጋና ብቻ ሳይሆን ማልቀስ በራሱ በእግዚአብሔር ፊት ያምራል። ለምን ከተባለ ጦራችሁን ለእግዚአብሔር አሳልፈው መስጠት ነው። በእግዚአብሔር ፊት ማልቀስ ማለት በእግዚአብሔር ፊት መጸለይ ማለት እግዚአብሔር አንተ ተዋጋልኝ፣ እኔ አልዋጋ ማለት ነው። እግዚአብሔር አንተ ተሰለፍልኝ፣ እኔ አልሰለፍም ማለት ነው። በሰልፋችሁ ውስጥ እግዚአብሔር እንዲሰለፍ፣ በእጣ ክፍላችሁ ውስጥ እግዚአብሔር እንዲገባ ጣልቃ እንዲገባ እናንተ ላይ በተወረወረው ነገር ላይ እግዚአብሔር ጣልቃ እንዲገባ በእግዚአብሔር ፊት መጸለይ በእግዚአብሔር ፊት መውደቅ ጓደኛችሁን ወይም ደግሞ አማካሪያችሁ ማን እንደሆነ ለይታችሁ ማወቅ ቀጣዩ ነገር አማካሪያችሁ ማን ነው የእግዚአብሔር ሰው ነው ወይስ የጦር መሳሪያ የሚስል ምናልባት እንደው ወደ ኢሳይያስ መላኩን ትቶ ወደ አንዱ የጦር መሪ መልክቱን ቢልክ ምን የሚያደርግ ይመስላችኋል ህዝቅያስ ንጉስ ነው ሰናክሬም መጥቷል ራፍ አስኬት መጥቷል፣ አሦር ተሰልፎበታል። እሱ ደግሞ በእግዚአብሔር ፊት መቅረቡን ትቶ በመጀመሪያ ለጦር የሚረዱ ሰዎችን ሂዶ ቢያናግራቸው ምን የሚፈጠር ይመስላችኋል? አሁን እንደምናየው የእርስ በርስ ጦርነት፣ የእርስ በርስ እልቂት፣ የሰኖብስ መጥፋት ነው የሚሆነው። እሱ ግን አማካሪውን ማን አደረገ ሲባል በእግዚአብሔር ፊት የሚጸልየው በእግዚአብሔር ፊት ዘመኑ እንዲጠቃለል የወደደውን ነቢዩ ኢሳይያስን የአሞፅን ልጅ በአድራሻው መልክተኞችን ላከበት። በእውነት በዚህ እግዚአብሔር እንዲባርካችሁ ጸልዩ። ለማን እንደምትናገሩ እግዚአብሔር ሹክ እንድላቸው ለማን እንደምታጫውቱ እግዚአብሔር ሹክ እንድላችሁ። በትክክለኛ መንገድ እግዚአብሔር ጋር ስትገናኙ ግን መልእክት የምትልኩት ወደሚያግዛችሁ፣ ወደሚረዳችሁ፣ ወደ እግዚአብሔር ሰው ወደ አሞፅ ልጅ ወደ ኢሳይያስ፣ ወደሚጸልይላችሁ፣ ወደሚያለቅስላችሁ፣ እግዚአብሔር ጋር ወደሚቀራረበው፣ እውነተኛ መልእክት ወደሚያመጣው ትሄዳላችሁ። እግዚአብሔር አምላክ ዘላለም የተባረከ ይሁን። ዓመፅ እንኳ ቢኖርበትም በደል እንኳ ቢገኝበትም በሰማ ጊዜ ልብሱን ቀዶ ወደ እግዚአብሔር ቤት ገባ። ወደ እግዚአብሔር ቤት መግባት ይሁንልን። ለጥያቄዎቻችን መልስ የምናገኘው እዛ ነው። ለእንቆቅልሾቻችን መልስ የምናገኘው እዛ ነው። ለተፈጠሩ ችግሮች መልስ የምናገኘው እዛ ነው። ለምድራዊ ችግሮቻችን መልስ የምናገኘው እዛ ነው። ለመንፈሳዊ ጭንቀታችን መልስ የምናገኘው እግዚአብሔር ቤት ነው። ከየትም አናገኝም። ከሌላ ወዳጆች የእግዚአብሔርን ፈቃድ ለመፈለግ ሌላ ቦታ መሄድ የለብንም። በእግዚአብሔር ፊት ነው የእግዚአብሔር ፈቃድ የሚጠየቀው። በእግዚአብሔር ቤት ነው የእግዚአብሔር ፈቃድ የሚጠየቀው። በቃሉ አማካኝነት ነው የእግዚአብሔር ፈቃድ የሚጠየቀው። በመንፈስ ቅዱስ ቁጥጥር ስር በመሆን ነው። ከዛ ውጭ ሌላ ፍለጋ ሂደን እግዚአብሔርን በዛ መንገድ አናገኘውም። ህዝቅያስ ጋር የተማርነው ይህንን ነው። ምናልባት በህያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉስ የራፋ ህስቂስን ቃል አምላክ እግዚአብሔር የሰማ እንደሆነ አምላክህ እግዚአብሔር ስለሰማው ቃል ይገስጸው እንደሆነ፣ ስለዚህ ለቀረው ቅሬታ ጸልይ አሉት ይላል። ኢሳያስም ጸለየ። አሁን ጦርነቱ ራፋ ስቄስና እግዚአብሔር ጋር ነው ማለት ነው። ኢሳይያስ ከጸለየ ጦርነቱ ያለው ከህፅያስ ጋር አይደለም። ምክንያቱም ኢሳይያስ የእግዚአብሔር ነቢይ ነው፣ የእግዚአብሔር አገልጋይ ነው፣ የእግዚአብሔር ባለሟል ነው። ከዛ ውጭ ሌላ ስልጣን፣ ከዛ ውጭ ሌላ ስራ የለውም። ሙሉ ጊዜውን በእግዚአብሔር ሲያለቅስ የሚኖር የእግዚአብሔርን ሀሳብ የሚናገር ለህዝቡ የሚናገር የሚሰጥ የሚያስተምር ቃሉን የሚያስጠብቅ አገልጋይ ነው። ስለዚህ እግዚአብሔር ጋር ሂዶ ሲጸልይ ኢሳያስ፣ እግዚአብሔር ደግሞ የኢሳያስን ቃል ሰምቶ ሙሉ በሙሉ መልስ ይሰጣል። ህዝቅያስ አይነካም፣ እግዚአብሔር ካልተናቀ በቀር። ፍጥቅያስን የነኩት እግዚአብሔርን ስለናቁ ነው። ስለዚህ እግዚአብሔር ጣልቃ ገባ። ይሁላችሁ በእናንተ ላይ፣ በእኛ ላይ፣ በአጠቃላይ በስሙ በሚጓደዱት ቅዱሳን ክርስቲያኖች ላይ የሚነሱ ሁሉ እግዚአብሔር እየተገዳደሩ ናቸው። ስለዚህ እግዚአብሔር ጣልቃ ይገባል። ምናልባት እግዚአብሔርን በማምለካችሁ፣ ጌታን በማምለካችሁ፣ ስለ ጌታ በመዘመራችሁና በመጸለያችሁ፣ በጌታ በመመካታችሁ ምክንያት የተለያዩ ፍላጻዎች እንኳን ቢወረወሩ እግዚአብሔር ጣልቃ ይገባል። ፍክሮች ቢመከሩ እግዚአብሔር ጣልቃ ይገባል። ተመካክረው ቢሰለፉ እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። ለምን? በስሙ የተወራረዳችሁበት እግዚአብሔር ምስክር ሆኖ ይቆማል። በስሙ የተጓደዳችሁበት እግዚአብሔር መከታ ሆኖ ይቀርባል። ለአብርሃም የተናገሩ ታስታውሳላችሁ። እኔ ለአንተ ጋሻህ ነኝ አለ። ምን እያለው ነው? ጋሻው ሳይወጋ አብርሃም አይነካም። ጋሻው ሳይወጋ ሰውየው አይነካም። ስለዚህ እግዚአብሔር ለአንተ ጋሻ ነው። እግዚአብሔር ለአንተ መከታ ነው። እግዚአብሔር ለአንተ ከለላ ነው። ይከልላል፣ ይደግፋል፣ ይሸፍናል። እግዚአብሔር በክንፎቹ በታች ትተማመናል ለሚለው መዝሙር ዘጠና ላይ ስለዚህ ህዝቅያስን ጋሻ ሆነለት። ለህዝቅያስ ጋሻ የሆነ እግዚአብሔር ለእናንተም ጋሻ ይሁንላችሁ። ለእኛም ጋሻ የሆነን እግዚአብሔር ጠበቃ የሆነ እግዚአብሔር አልፍ አሳልፌ አልሰጠው እኔ ራሴ አልፌ ዋጋለሁ ያለ እግዚአብሔር ለእናንተም ይዋጋላችሁ። በኑሯችሁ እግዚአብሔር ይዋጋላችሁ። በዙሪያችሁ እግዚአብሔር ይዋጋላችሁ። በአገልግሎታችሁ እግዚአብሔር ይዋጋላችሁ። በየትኛውም ነገራችሁ የእናንተ በሆነው ነገር ላይ እግዚአብሔር ጣልቃ ይግባ። ጌታ ለዘላለም የተባረከ ይሁን። ህዝቅያስ አይሞትም በጭራሽ። ራፋስቂስ አቅም ስለሌለው አይደለም አሦር አቅም ስለሌላት አይደለም። የማይሞተው ከአሦር በላይ የሆነ እግዚአብሔር ከህዝቅያስ ጋር ስላለ ነው። ከራፋስቂስ በላይ የሆነው እግዚአብሔር ከህዝቅያስ ጋር ስላለ ነው። ከኢሳይያስ ጋር ስላለ ነው። ድምፅ የሚናገር የሚሰማ የሚሰራ የሚከልል የሚታደግ እግዚአብሔር ስላለ በምንም ተአምር ሰናፊ ነው፣ አይነካም። እግዚአብሔር ባለበት ምህረት አለ። እግዚአብሔር ባለበት ድህነት አለ። እግዚአብሔር ባለበት አለመጥፋት አለ። እግዚአብሔር ካለ መሞት የለም። እግዚአብሔር ካለ በዛ ውስጥ ቀልጦ መቅረት የሚባል ነገር የለም። እግዚአብሔር ካለ ኬሳራ የሚባል ነገር የለም። ጌታ ለዘላለም የተባረከ ማመለጭ ጫዋሻችን መሸሸጊያ ዋሻችን፣ የመማፀኛ ከተማችን እግዚአብሔር ብቻ ነው። በምሕረቱ ባለጠጋ ስለሆነ ታጋሽ አምላክ መሐሪ ይቅር ባይ አምላክ ስለሆነ አንተን እቅፍ አድርጎ እዛው ቆንጥጦም ቢሆን አርሞም ቢሆን ያስተካክልሃል እንጂ ለጠላት አሳልፎ አይሰጥም። ጌታ ለዘላለም የተማረቀ። እንዲህ አይነት አምላክ ስላለኝ እጓደዳለሁ፣ እኮራለሁ። ውስጥ የባህር ሴት ሞላ እንዲህ አይነት አባት ስላለኝ ስለዚህ ይህን ምሕረቱን ስለምናቅ ደክሞን እንኳን ወደ ሌላ አንሄድም። ደክሞን እንደ ሳወት መናፍስት ጠሪዎች ጋር አንሄድም። ደክሞን አልኮ ግን መናፍስት ጠሪዎችን አንፈልግም። በድለን አልኮ ግን ሌላ አማካሪ አንፈልግም። እግዚአብሔር ይበቃና ከነ ድካማችን እየተቀበለን ከነቆሻሻችን እየተቀበለን ደክመን ዝለን ወድቀን ባለንበት ያቀፈን ከነ ቁስላችን ያቀፈን እግዚአብሔር አለ። ተፈውሼ ሳይሆን ከነ ቁስሌ ቅፍ ያደረገኝ ሳይጸየፈኝ ታጥቤ ሳይሆን ከነቆሻሻ ቅፍ ያደረገኝ እግዚአብሔር። እርሱ ታማኝ አምላክ ነው። እሱ መልካም አምላክ ነው። እግዚአብሔር ከሱ ውጭ ማንንም አልፈልግም። ከእናት አባት በላይ የሚጠጋጋ ከወዳጅ ከዘመድ በላይ የሚጠጋጋ የሚደግፍ፣ የሚያቅፍ፣ የሚያነሳ ከወደቅንበት የሚያነሳ እግዚአብሔር አለ። ለመውደቅ ተፍገመገሙ እግዚአብሔር ግን አነሳኝ ዳዊት እንደተናገረው። ስለዚህ እግዚአብሔር አለ። ሕይወታችሁ ምስክር ነው። ሕይወቴ ምስክር ነው። የእኔ የራሴ ሕይወት ምስክር ነው። የሚደግፍ የሚራራ፣ የሚያቀፍ እግዚአብሔር አለ። ለጠላት አሳልፎ የማይሰጥ እግዚአብሔር አለ። እግዚአብሔር ለዘላለም የተባረከ ይሆን። ለሰናክሬም አሳልፎ የማይሰጥ እግዚአብሔር አለ። ለራፋስ ቂስ አሳልፎ የማይሰጥ እግዚአብሔር አለ። ለአሶር አሳልፎ የማይሰጥ እግዚአብሔር አለ። ለማንም ለጠላት አሳልፎ የማይሰጥ ከነ ድካሜ የሚቀበለኝ ሳለቅስ የሚሰማኝ ማቄን ስቀድ የሚመለከተኝ ድካሜን የሚመለከት የሚያጸናኝ የሚያጽናናኝ እግዚአብሔር አለ። እግዚአብሔር ለዘላለም የተባረከው። ይሄ ለእናንተ የምስራች ነው። ይሄ ለእኔ የምስራች ነው። ዛሬ ማለት ነው። ለሕዝቅያስ አይደለም እግዚአብሔር ዛሬ እየተናገረ ያለው፣ ዛሬ ለእኛ ነው የሚናገረው። ዛሬ አይዞህ ነው። ዛሬ አይዞህ አይዞች ነው እያለ ያለው። ትናንትና የሰራ እግዚአብሔር ዛሬም ይሰራል። ትናንትና የነበረ እግዚአብሔር ዛሬም አለ። የማይለወጥ አምላክ እናመልካለን። የማይቀየር አምላክ እናመልካለን። እሱ ይለውጣል እንጂ አይለወጥም። እሱ ይቀይራል እንጂ አይቀየርም። ጌታ ለዘላለም የተባረከ ይሁን። በምሕረቱ ደግሞ ባለጠጋ ነው። ስትወርዱ ከእናንተ ጋር፣ ስትወጡ ከእናንተ ጋራ፣ ስትደክሙ ከእናንተ ጋር፣ ስትበረቱ ከእናንተ ጋር፣ ስትጸልዩ ከእናንተ ጋር፣ ስታመሰግኑ ከእናንተ ስታለቅሱም ከእናንተ ጋር የምናውቀው የተለማመድ ነው እግዚአብሔር ይሄ ነው የለመድ ነው ፍቅሩን የቀመስ ነው እግዚአብሔር ይሄ ነው ለራፋ ሕዝቅያስ አሳልፎ አይሰጣችሁ ሕዝቅያስ በእግዚአብሔር ፊት ያለ ሰው ነው ሕዝቅያስ ሲሰደብ እግዚአብሔር ነው የተሰደበው እናንተን የነካ የእግዚአብሔርን የአይን ብሌን የነካ ነው ማንን የነካ እናንተን የነካ ስለዚህ ለጠላት አሳልፎ አይሰጣችሁ በጭራሽ ለመላገጫ አሳልፎ አይሰጣችሁ የሚጠን እግዚአብሔር የለም የሚደግፍ እግዚአብሔር ነው ያለው አልነገሩንም አባቶቻችን መጻሕፍት አላስረዱንም አስረዱንም እግዚአብሔር ይደግፋል ደክማችሁ ወደ እግዚአብሔር ቤት አልቅሳችሁም በእግዚአብሔር ፊት አመስግናችሁም በእግዚአብሔር ፊት ከእግዚአብሔር ፊት አፍራቁ በጭራሽ ጦር ተሰልፏል እናንተ ወደ ጦር ሳይሆን ወደ እግዚአብሔር ሂዱ ከበባ በዝቷል አዎ ከበባውን ትታችሁ እናንተ ወደ እግዚአብሔር ቅረቡ ጠላት እየፎከረ ነው አዎ እየፎከረ ነው ሰናክሬም መጥቷል አዎ መጥቷል ራፋስቂስ መጥቷል አዎ መጥቷል ለባህራዊ ሁኔታ ነው አለ ወደ ሰናክሬም ሳይሆን ወደ ኢሳይያስ ሲሉ ወደ አሱ ጣሶር ሳይሆን ወደ እግዚአብሔር ቤት ሂዱ።